ግቡ ግቡ ግቡ። እማማ አባባ እንደምን ከረማችሁ? ፍጥሯን በፈጣሪ ቸርነት እንግዲህ ያው ደርሰናልጣሁ ምን የአዲስ አበባ ብርድ ሞስኮ ሆኖ የለም እንዴ? ሄሩቴ ምን ነው እንደዚህ መገላለጥ ምንድን ነው? ይሄን ፈጣሪ የማይወደው እንደሸፈን በይ ልጄ። አዎ፣ አለባበስ ላይ እንዲህ ነው አንዳንዴ እንደ ሰካራም ያደርጋቸዋል። አንተ ምን እየሰራ ነው? ምን አደረኩ አባ። ስራ የለም እንዴ? በቃ ቤት ውስጡ ጉድ ጉድ ትላለ። ከስራ አባረሩ እንዴ? አላላ አባረሩኝም አባ። እስቲ ተቀመጥ ተቀመጥ ተቀመጥ። እንዴ ለምንድን ነው የሚያባርሩኝ? ሄይ ድሮን ፈጣሪ የራቀው ሰው ልጅ እንደው ምን ሆነሃል? እንዴት ቁርቁር ብለህ እኮ ተጎሳቁለሃል። ትንባው መጠጣት ጀምሮ ይሆናልላ። አንተ ትንባው መጠጣት ጀመርክ? አረ እኔ ትንባው አልጠጣም። ምን መቼ ጀመርኩ? ወይ ሄሩቴ አንቺም እኮ ተቋቁረሻል። እንድኩስ ቁልቁል ብለሻል። እንቅልፍ በአይንሽ የዞረማት መስይም ዴ ጸሎታውሽ እንደ ሄሩቴ አግዛትማ አግዛትም፣ ቤት ውስጥ ጉድ ጉድ ማለት እኮ አሁን ለምን ጉድ ጉድ ትላ? አግዛታለሁ አባት፣ አግዛታለሁ። ያው ሂሩት ስራ ስለሚበዛባት ውጪ ለዛ ነው። ከእኔ ከአባት አትማርም። እኔ ሞስኮ ያለው የማልሰራው ስራ የለም ነበር። ድንቾት ያለ በርበሬ ሰርቻለሁ፣ አልጫም እንደዛው። መንገዱ አደከማቸው አይደል ፋዘር? እናት በፕሌን መጓዝ ትፈራለች። እንደኔ ልምድ የላትም። ያኔ ሞስኮ ሲሄድ በሰቨን ሲክስ ሰቨን ጀት አውሮፕላን ትልቅ ልጅ አቴ ነው የሚባለው እና ምንድን ነው የሚባለው ዴዱሽካ በሩስኛ ዴዱሽካ ማለት ትችላለህ። ዱዴሽካ አይደለም ዱሽካ ናስትሳመኝኔልችናይ ተባረክልኝ። ምነው ደሞ ቋሯማ ደግሞ ምንድን ነው የዩኒሴፍ ማስታወቂያ ይመስል ተቋቁሯችኋል፣ ገርጦታችኋል፣ ከስታችኋል። ምንድን ነው? እንዴት ናችሁ? ሰላም ናችሁ? በሰላም መጣችሁ?

እሱ ይደርሳል። እኔ እስቴ ነኝ። ቆንጆ የማን ነሽ ልጅ? አባ ደግሞ ብሉን አይነት ጥያቄ ነው እንደ ፊውዳል። አሁን የማን ነሽ ልጅ? ዘርብን። የአዳም ዘር ናታ። በቃ አይደል እንደዛ ነው የሚባለው። እስኪ ቆዩ እናንተ ማንነቷን ትናገር። እሷ የማን ነሽ ልጅ አንቺ? እ የእኔ ልጅ ምንም እንኳን አንዳንዶች ማንነቴን ሰው በማለት ሊያድበሰብሱት ቢሞክሩ ማንነቴን ቀስ እያለን እንተዋወቃለን። አይ እንደዛ ካልሽስ

ለከለኝ፣ አይደል? ያንቀጠል ትበላለ፣ አይደል? ያንቀጠላል። በላም አባ ቻት ምንድን ነው መሻለው? ምኑ? አንተ ብለ ብለ ያችን ሕፃን ነፍስ የማታውቅ ልጅ አምጥተ የቤት ሰራተኛ ትቀጥራለህ። ይሄ የጉልበት ብዝበዛ እንደሆነ አታውቅም? ህግ ቢያውቅ ዘብጥያ እንደሚወረውራ አታውቅም? ምን ነው ልጄ፣ ምንም አታቅ። አንድ ፍሬ ልጅ ምትህ የቤት ሰራተኛ ስታደርግ እንደ እግዚአብሔር ሲወደዋል። አረ አይደለምማ፣ እንዴ እንዴት እንደዛ አደርጋለሁ? አትዋሽ። ባይሆን ኖሮ ትናገረው ነበር። ይሄን ጥፋት እንደ ቀልድ አላየውም። ጎርባቾቭ ከሠራው ስህተት ተለይቶ አይታይም። ከዚህ የበለጠ ምን ሴጣናዊ ስራ አለ? አሁን እኛ ብንሳሳት ከዚህ የበለጠ ንሳሳት አለ? እንዴት እንዴት፣ አይደለም ማ እኔ እንዴት እንዴ ያለ ኋላ ቀር ስራ እሰራለሁ? እኔ ከሌላ ወልድ አይሻልም እንዴ ከገጠር አምጥቼ የህፃን ጉልበት ከመበዘበስ ምንም ቢሆን እኮ የተማርኩ ሰው ነኝ። እንዴት እንዴ ያለ ነገር እሰራለሁ? ወልድ አለሁ ስትል ልጅነች ነች ከሌላ ወልዴ ነው ዲያራ በፍጹም እንዴ አረ በስማም ስትል ስትላሰብከው እንዴ ከሌላ ወልዳለሁ? ከትዳር ውጭ እንዴ ከገጠር ልጅ አምጥቼ ጉልበት ብበዘብዝ አይሻልም እንዴ ከሌላ ከሌላ ኦሆ፣ እንዴ አስደነገጥከኝ! እንጂ እና የማን ልጅ ሆና ነው ታዲያ እዚህ ቤት ያለችው? እ ተናገር እንጂ የእንትና የእንትና ልጅ ናት። የ የማ እኮ የማ የእንትና እዚ ማነች ሂሩት፣ የሄሮት፣ የሄሮት ምንድን ነው? ከጋብቻ በፊት ተደብቃኝ ወልዳላችሁ። ባሏ ወደ ሞንጎሊያ ሲሄድ ማለጇን ይዞ ከቻ አይደላችሁም። እኔስ ምን ላድርግ? ያው ከጋብቻ በፊት ከእኔ በፊት የነበረ ነገር ስለሆነ እንደ ዘመናዊ ሰው ተቀብዬ እኖራለሁ። ራቹ አለበት፣ ይሁን ወጉዱ፣ ቁርጣችሁን ወቁት። እንዴት ያን ሁሉ ጊዜ ግን ደበቀች? እጅቷ ስትታይ ትልቅ ትመስላለች? አንተስ እንደው እንደዛ ስትነግረው ምንም አልተሰማ ገና እኮ አልተረጋገጠም። የዲ ኤን ኤ ምርመራ ውጤት እየተጠበቀ ነው። ቆይ እንዴ እናት እሷ ከሆነች ዲ ኤን ኤ ውጤት ምን ያደርጋል? ያው እንግዲህ። በር ተንኳኳ። ልክፈት፣ በር ልክፈት ከረሾ ፕሬትየር ደሞዝ ምንድን ነው ሶቪየት እያለን እንኳን ደህና መጣችሁ ስንል ከረሾ ፕሬትየር ነበር የምንለው ቆያችሁ እኮ ቆያችሁ እኮ ምን አንድ ካውያ ተፍቶ ስውስቱን ጎዳ ጎዳ ቆያ ቆየች። አንድ ካውያ እንደው ግባ ስምጥ፣ እንደው ድራሹ ጥፍጥ ብሎብኝ ያ እንግዲህ ያሉቹ ትንበሉ ብዬ እንደዚሁ ብዬ መጣሁ ይምላል። ልክ ነው እንግዲህ፣ ይሄ እንግዲህ እንደ ልምድ ልውውጥ ይሆነናል። ለበስንቱ እንዴት አድርገሽ ነገርሽው? ያው ምን መሰለ ያደረገችው በመጀመሪያ ልጅቷ ያንተ ናት አለችኝ። ያው እኔ መቼም ባላምንም የሰራሁትን ስለማውቅ በራሴ ስለምተማመን አይሆንም አልኩ። ግን በኋላ ቀስ እያልን ዋል እያደርን ስንሄድ ነገሩ እየገባኝ፣ ያው ላ አንጀት አይችልም አይደለም፣ እንደዛ እያልኩ እየተቀበልኩ የእኔ የሄሮቴ ልጅ እንደሆነች ያው ነገረችን ማለት ነው። ምን? የኔ የሄሩት ልጅ እንዴ? ምን? ቆይ ቁራሌው ካውያ ነው። የቁራሌው ድምጽ ነው። ካውያ ካውያ ካሁን ከዚህ ጋር ብቸው መቼም ካውያ ይጠፍቷል። እፈልጋለሁ፣ ምን አደርጋለሁ? ይገኛል፣ እንደ ካውያ እንዲህ በቀላሉ አይ፣ አልሰማህም መስዬ የጆሮ ነው እየሰማችሁት። ቁር ያለው እኮ ካውያ አለ ካውያ ባለ ካውያ እንደ ግን ካውያ ምን ያደርግለታል? እኮ ገርሞኝ ነው። ብቻ ምን መሰለ፣ ምን እያወራ መሰለ። ዘለ ጥልቅ ያልከው የኔ የህይወት ልጅ መሆኗን ለነ አባ እየነገርኳቸው ነበር። ሂሩቴ አጎት አረገች። ሂሩቴ አባቷ ሞንጎሊያ ነው አሉ። እንዴት ተለያያችሁ ግን? ንገራቸው እንዴት እንደተለያያችሁ ንገራቸው። በጣም የተማረ ነው እና እውቀቱ በጣም የላቀ ስለሆነ እኔ ከሱ እውቀት ጋር ምን ግራ አጋባኝ ብዬ በስዬና ገባሁት። የሚገርመው ኮሱ ነው ውጭ የተማረ የተመራመረ ሰው ጥላ ። ለመሆኑ የት ሀገር ነው የተማረው? ሀገር እኮ ወሳኝ ነው። ለመሆኑ የት ነው የት ሀገር ነው የተማረው? እንዴት ይጠፋኛል። እርስ የተማሩበት ሀገር ነው ትልቅ ሰው ነዋ። ልጅቷ ትልቅ ጭንቅላት ይኖራታል፣ ለሄኖክም ትተርፈዋለች። ቅጣዋ። የተማረበት ሀገር እኮ ከፈረሰች ቆየች ነው ወይስ ትልቅ ሰው ነው ማለት ነው? ትልቅ ሰው የመልኩን ነገርም አያንሱ። ትልቅ ያለ አበባ በዛ ላይ ጨዋ ሚስጥራ። አይ፣ የእድሜውን ነገር እንኳን ተውት። በዛ ነው እንደውም ከይሩቴ ጋር የተለያዩት። ምንም አይመጣጠኑም። እሱ አረ፣ እድሜው ገና ነው። ከበስንቱ እራሱ እድሜ ያንሳል። ወጣት ነው ገና እኮ። እኔ በጣም የሚገርመኝ እውቀቱና ለባህልና ለወግ ያለው አመለካከት፣ ለኳስ ያለው እውቀት አይ ቢሆንም እውቀት እውቀት አላችሁ እንጂ እውቀት ቢኖረውማ ሂሩቴን ተንከባክቦ ይዛት ነበረ። አሁንማ በቃ እኔን ቀምሳለች፣ ከዚህ በኋላ የት አባቱ ያገኛታል? ምን ይታወቃል? የልጅነት ፍቅር እኮ አይረሳም ስትይ፣ ከእኔ ጋር እያለሽ የልጅነት ፍቅርሽ ትዝ ይልሻል ማለት ነው?